ወንድ ከሆናችሁ እስኪ ሄርሜላን አስወጧት፣ ገብታችሁ እዩ፣ ሄዱ። እስኪ እየዘቀዘቃችሁ ምናምን እያላችሁ እስኪ ሄርሜላን እስኪ ተናገሯት፣ ተዘቅዝቋት ትችላላችሁ። አችሉም ሴት ልጅ ዝቅ ስትል ስለምትወዱ ማለት ነው። የሩታ ደጋፊ ከሆናችሁ ሩታን ከፍ ከፍ ከምታደረጉ ከሩታን ከፍ ከፍ አድርጋችሁ ያችን ሄርሜላ የምትባለን ዝቅ ማድረግ ትችላላችሁ። አሁንማ በጉሩፕ ተከፍላችሁ አንዱ ግማሹ ለሄርሜላ፣ ግማሹ ለአምና፣ ግማሽም ዝብርቅርቃችሁ ወጧል ስታስጠሉ

ጌተን ያናድዳል። ክርስቶስን ምንም ነገር ባላደረገችው ያንሱ ይዘቀዝቋታል። እ ደግሞ ጭራሽ ከሀያ ጋር ማገናኘ ድራሻችሁ ይጥፋ። እናንተ እግዚአብሔርን እናንተ ሰው አይደላቸሁ አውናቸምንአትወጥቅላችሁ ምስ እግዚአብሔርን እያያ እናንተ እያያችኋት እሷ ታድጋለች። ጌታ እናንተ እያያችኋት እሷ ላይ ነው የምትወጣው። እኔም እሷን ከፍታ ነው የምፈልገው። ትልቅ ቦታ ማይ ትፈልጋለች። ቀን ቀንስተኝ ጭንቅላት ብቱ ማይንድ ብቱ ሁሉ ነገር ያላት ልጅ ናት። ጀግና አጥንቱ አታሳዝናችሁ አሁን። ከሀያ ጋር ከምን ጋር ወይኔ! በኢየሱስ ክርስቶስ ተቃጠሉ። ምንም

እውላችሁ እናንተ አሁን ምንም ነገር እንዳታደረጉ እንዳዘቀዝቁ ምንም እንዳታረጉ ምንም ነገር እሺ፣ እንዳትነጋገር እንዳትነካኩ፣ ሆን ብለው እናንተ ለመቀስቀስ ነው። እኔ አሁን ግን የሃይሚ ሴል ሁሉም ነገር ትችያለሁ የምልህ፣ አዎ ተያቸው፣ ተያቸው እነዚህ ሰይጣኖች ናቸው። የሰይጣን ቆራጮች ናቸው። ተያቸው፣ እሺ። ሰው ሳይሆን እኛ የምንጠላው እኮ ሰው፣ ሀገር፣ አላማ አለን። የሆነ አላማችንን ልናሳካ ግባችን ልንገባ የምትፈልገውን ለማግኘት የሆነ ብንታመም ሃይሚ እንኳን ተናግራለች። ብንታመም እንኳን እኛ ንደስላቸውም ሰው ለራሱ ተፋቀሉ፣ ተዋደዱ ይላሉ። እንደው እድሜ ልክ እንደው ስንት ዓመት ሙሉ መቀየር የሚቻል ነገር አይቀየም። አሁን ሰ ምን ታድርጋችሁ? በትና በወንድ የምትገባላችሁ እናንተ ራፈር ብሎ አፈር ያስበላችሁ፣ ድራሻችሁ ጥፋ። ምድረ ፍቅድ ከንቶች ናችሁ። ማረመ ከንቶ የማትቀየሩ እነሱ እየተቀየሩ ላይ ነው የሚወጡት። እንደውም ለነሱ ስድብ ያጠነክራል ብላለች ሃይሚ። እየሆኑ እንጂ እኔ ምንም አልናገርም። እኔ ስናገር ደማችሁ ይፈላል። እኔ ስናገር ወስዳችሁ መፖሰት ነው። እኔ ስናገር የሆነ ነገር ነው። እኔ የኔ ደም የሚመጣችኋል፣ ያስደነግጫችኋል። ይህ ሃይሚ እኮ ናት እያላችሁ በየቦታው ተዋራላችሁ። አገባኝ እንግዲህ አልገባኝ እና ገባኝ ሴት ነኝ በሴት ናት። የሴት ክብር የሚባል ነገር አለ ዛሬ እኮ አመት በዓል ነው። ቢያውቁት ዛሬ አመት በዓል ነው። ውይ በቃ ለምን ቲክቶክ መጣሁ? አሁን ዛሬ ምን አንቀሽቅጆኝ ነው? ይበለኝ ነው። ምን አውቃለሁኝ አሁን ሲገባ ከሃይሚን ዘቅዝቀው ከሀያ ጋ ምናምን አድርገው፣ አባታም ደግ ሀያ አድርጋቸው ነው ነው አደለም። ከሀያ ጋ ደግሞ ብሎ ብሎ ከሀያ ጋ እነሱ ገና ለመጀመሪያ ጊዜ ማንም እንደዚ ያደጋ እነሱ ራሱ አህያ ነው አህያ ላይ አህያ ምን አትና ደድ እኔ አንተ ከተቃጠለ እግዚአብሔር ነን ባይን ይመጣው እኔ ሳይማ ለማንኛውም በቃ ቻው። ደህና ተቃጠሉ፣ እነሱ ይቃጠሉ። እኔ እኮ ለዚህ ነው አልገባም የምለው። ሚሚ የሆነ ችግር ሲሆን ለሃይሚ የሆነ ነገር ሲፈጠርባት ትገባና ትከራከራለች ይባላል። ኦፍ ኮርስ ይከራከራለሁ፣ ይከራከራል። እኔ የምፈልገው ሰላም ዋን ነው፣ ግን በቃ አያስችለኝም። በቃ ይሄ ኮንቲግሬ ቸአሁንም አመተቡ ነው። ምንም መልስ እንዳሰጧቸው እናንተ ምንም ነገር ያርጉ እንዳፈለጋቸው። እነሱ ይቃጠሉ፣ ጨጓራ እንዳቃጠሉት እነሱ ቅጥል ይበሉ። ለማንኛውም በቃ ደህና ዋሉልኝ፣ ወዳችኋለች። አረ እኔ ምናምን አደለኝ እንደው እነሱ አምላክ እኮ አለ በሙስሊምም ቢሆን እኮ አለ ሱብሃነ ተዓላ አለ በክርስቲያንም እኮ ክርስቲያንም እኮ ዛሬ በዓል ነው በዛሬ ቀን እነዚህ ደነዞች የማይገባቸው ቀላልህበይደልጌ ከዚህ በላይ ነው የምፈልገው። ከዚህ በላይ ገና ገና እኔ እሷ ትልቅ ደረጃ ማየት እፈልጋለሁ። ተራሻ ማቃጠላችሁ ነው በቃ። ደህና ዋልሽ። እኔ እኮ ለዚህ ነው የማልገባ። እኔ እኮ ማንም ቤት መግባት አቆሚያለሁ። እኔ ፖስት እንኳን በፖስት ቲክቶክ አንድ ፎቶ ነው የእሷ ፎቶ ያለ። ኢንስታግራም እና ቴሌግራም ብቻ ነው የምፖስተው ቪዲዮዋንም ሁሉንም ነገር

የዩዘር ድምፅ ብቻ አይደለም። ድምፅ አሁን ልክ ስናገር ቶሎ ብሎ ቲክቶክ እና ዩትዩብ ላይ የሚፖስት ነገር ነው። ምን አገባኝ እኔ ልጅ ቅንጣጣ። እኔ አንደኛ ነገር ፋሚሊ ጋር እኔ ድምጼ ደርሷል። ለዛ ነው ስቶፕ ያደረኩት መግባት ያቆምኩት፣ ማንናገረው ማለት ነው። ግን ዛሬ ደግሞ አላስችለኛል ጭራሽ። ከሀያ ቃ ሀያ ስለዚህ አሀዮች እኮ ናቸው ለነገሩ ሰውን ሀያ አርጎ የሚያዝ

አምስት ሰው አሉ እዚህ ውስጥ ሚሚ እዚህ መጣች። ምን አገባኝ ሰው ደግሞ